ሰላሙ አሌይኩም ወረህመቱላሂ ወበረካቱ ወደና የተከበራቸው የቻናል ቤተሰቦች፣ ሰላም እንዴት ናችሁ? ከኛ ጋር ሁሉ ሰላም አልሀምላ። ቪዲዮን ከመጀመሪያ በፊት ለቻናላችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮን አበርታቱን፣ ቤተሰብ ሁኑ፣ ተቀላቀሉ ማለት ነው። ዛሬ አዳዲስ የገቡ ነገሮችን ይዤላችሁ መጥቻለሁ ማለት ነው። ለኢድ ያልነበሩ አሁን ለአዲስ የመጡ ጨርቆች አሉ። የመጅሊስ ጨርቅም ሻይን ጨርቅም ማለት ነው። እንደናንተ ምርጫ እንደናንተ ፍላጎት የትኛው እንደሚመቻችሁ ባላቅም ይጄላችሁ መጥቻለሁ ማለት ነው። ወዶቼ አድራሻችን ወሎ ከሚሴ ነው። አድራሻችን ወሎ ከሚሴ ቢሆንም በታማኝነትና በጥራት ሰርተን እንልካለን፣ እናደርሳለን ማለት ነው። አዲስ ነገሮች ገብተዋል። ከዛ መካከል የተወሰኑ የተሰሩትን ይዤ ላችሁ መጥቻለሁ ማለት ነው። በፈተው በጣም የሚያምሩ ከለሮች፣ በጣም የሚያምሩ ዲዛይኖች አሉት። እነዚህ ጨርቆች በጣም ጠንካራ ጨርቆች ናቸው። እንደዚህ የመነጫጨት ባህሪ ምናምን የላቸውም። ጠንካራ ጨርቆች ናቸው ማለት ነው። እንዲሁም በመጅሊስ ጨርቅ ማሰራት የምትፈልጉ ከስተመሮች ከስከዛሬው በላይ በጣም የሚያምሩ የመጅሊስ ጨርቅ ዲዛይኖች ገብተዋል ማለት ነው። እንደ ምርጫችሁና እንደ ከለር ዲዛይናችሁ ይሰራላችኋል ማለት ነው። በጥራትና በታማኝነት ሰርተን እንልካለን፣ እናደርሳለን። እንዲሁም ይሄን ቪዲዮ ለወዳጅ ዘመዶ ሼር ሼር ሼር ያደርጋችሁ አዳርሱልኝ ማለት ነው። ወዶቼ፣ በቅንነት የቻናሌን ሊንክ በመጫን ሰብስክራይብ አድርጉ፣ ላለውኝ አበረታቱኝ። አሪፍ አሪፍ ነገሮችን ይዤላችሁ መጣለሁኝ። ከዚህም ውጭ ደግሞ እናንተ ይዘሽልን ብትመጪ ቪዲዮ ብትሰሪልን ብላችሁ የምታስቡትን ነገር ኮሜንት ላይ ያስቀምጡልኝ። እኔ ለእናንተ የምትፈልጉትን ነገር አቀርብላችኋለሁ ማለት ነው። ወዶቼ፣ ቪዲዮ እንዲሰራላችሁ የምትፈልጉትንም ነገር ንገሩኝ። ቪዲዮ ሰራላችኋለሁ፣ ማለት ነው። የቤት እቃዎችንም ሌሎች ነገሮችንም የምትፈልጉ ከሆነ አልጋ፣ ቁም ሳጥን፣ ቡፌ፣ ምናምን ሌሎች ነገሮችን የምትፈልጉም ከሆነ እንዲሁም ለእናት ለአባት ለቤተሰብ ስጦታ መስጠት የምትፈልጉት ልብስም ካለ በውስጥ መስመር አናግሩኝ ማለት ነው። ስለተከታተላችሁኝ አመሰግናለሁ። ባይ